ዛዶቅ ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። አዳነን ያድነንማል። ክብር ለኢየሱስ ክርስቶስ ይሁን። ይህንን በአንድ ወቅት ጳውሎስ ነው ያለው። አዳነን፣ ከዛስ ያድነንማል ማለት ዛሬ ምን አደረገ? አዳነን፣ ነገስ ያድነናል። ክብር ለኢየሱስ። ይህንን የተናገረበት ቦታ በሁለተኛ ቆሮንቶስ ምዕራፍ አንድ ከስምንት ጀምሮ ባለው ለወንድሞች ወይም ለወገኖች ሲናገር ምንድን ነው የሚለው? በእስያ ስለደረሰብን መከራ ታውቁ ዘንድ እንወዳለን። ይህንን አሁን ጳውሎስ በመናገሩ ብዙ ደስ የሚል ነገር አለ። መከራ ደርሶብኝ ነበረ ብሎ ሲያወራ ምንድን ነው ታዲያ ከመከራ ምን ልሰማ ነው ነው የምንለው ነገር። ግን ሊናገርበት የፈለገውን ነገር ተመልከቱ። ከርዕሱ አዳነን፣ ከዛስ ያድነንም ያድነንማል እዚህ ቦታ እያወራ ምንድን ያለው መከራ ምን አድርጎ ነበረ ደርሶ ነበረ ማለት ፈተና ምን አድርጎ ነበር ደርሶ ነበር ቤት በእስያ በነበርንበት ጊዜ ስለዚህ እወቁት ወንድሞች ወይ ለምንድን ነው የምታውቁት ብለህ ስንል ሁሉ ጊዜ ከባድ ነገር አስቸጋሪ ነገር ቻሌንጅ ወደ ህይወታችን ሲመጣ የሚሆነው ነገር ምንድን ነው አቅማችንን ወይንም ጉልበታችንን ይፈትሸዋል በገንዘባችን ቢሆን በአቅማችን ቢሆን በሰው እርዳታ ቢሆን በብዙ እንችላቸዋለን የምንላቸው ነገሮች ሁሉ አተራቅምን ከዛ ችግር ከዛ ፈተና ከዛ ቻሌንጅ እንወጣለን። ግን አሁን ጳውሎስ የሚናገረው ቦታ አድርገን የሚችለው ጉዳይ አይደለም፣ ወይም ወገኖችን የሚችሉት ጉዳይ አይደለም። ምክንያቱም እንደዚህ ነው ነው ስለ ወንድሞቹ ይህንን ታውቁ ዘንድ እንወዳለን ካለ በኋላ ቁጥር ስምንት ላይ ስለ ህይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያች የመጣው ነገር በአቅማችን ልክ ወይም ልንቆጣጠረው ወይም ተረዳድተን ወይም ተባብረን ወይም አለን የምንለው ነገር አውጥተን ልንይዘው የምንችለው ሳይሆን ከአቅማችን በላይ ማለት የሚያድነን ያስፈልገናል ከምን ከዚህ አሁን ካለንበት መከራ ከኛ በላይ የሆነ ኃይል ያስፈልጋል ስለዚህ በህይወታችን ምን እስክንለው ነው ተስፋ እስክንቆርጥ። አሁን ጳውሎስን የሚያክል ሰው ተስፋ ቆረጥኩ ቢል ማን ያምነዋል? ግን መጽሐፍ ቅዱስ ላይ ካየነው አብርሃም ተስፋ የእምነት አባታችን ነው። ግን አንድ ወቅት ላይ ተስፋ ቆረጠ። ምክንያቱም በቤት ያለው ኤሌዘር ይወርሰኛል ያለ ልጅ እሄዳለሁ አለ። ተስፋ ቆረጠ። ስለዚህ ምን ማድረግ ጀመረ? እግዚአብሔር እሱ አይወርስም ብሎ ቢነግረው እንኳን በጥበቃ በዛት፣ አሁንም እንደገና ተስፋ ቆርጦ ምን እናደርጋብን ሲያደርግ እናያለን። ወደ አጋር ገብቶ እስማኤልን አምጥቶ በልጅ ለመጽናናት የራሱ ያመጣውን በአቅሙ የቻለውን ነገር አደረገ። የሱ አቅም ችሎታ፣ ያላትን ለመውለድ የምትችለውን አጋርን ወይም የሳራን ሰራተኛ አምጥቶ ከእሷ መውለድ ነው እንጂ የእሱ አቅም ከሳራ መውለድ አይችልም። ምክንያቱም ሲመለከተው የሳራ ማጸን እንደሞት ሆኗል። የእሱ ሰውነትም እንደሞት ሆኗል። ስለዚህ ሳራና አብርሃም ይወልዳሉ የሚለው ለአብርሃም ከአቅሙ በላይ ነው። ስለዚህ በዛ ሳይሆን በሚችለው መንገድ የሄደው ተመልከቱ። ምክንያቱ ሲባል ከሞተው ሰው ልጅ ማውጣት የእግዚአብሔር እንጂ የእሱ ችሎታ አይደለም። ስለዚህ አቅማቸውንም ከሚስቱ ጋር ቢተባበር የመውለድ ቻንሱ ስለሌለ ከአቅም በላይ ስለሆነ አብርሃምን አደረገ። ተስፋ ቆረጠ። ኤልያስን ስታዩት ፉከራን ሰምቶ ተስፋ ቆረጠ። ስለዚህ ውሰደኝ፣ አቅሙ አለው። በጣም ብዙ በኤልያስ መንፈስ ተብሎ ኤልያስን በአዲስ ኪዳን ላይ ልክ ማን ትለኛላችሁ ሲል እንኳን አንዳንዶቹ ኤልያስ ነ ትላሉ። ሲል እንኳን የኤልያስ አገልግሎት በጣም ተፅዕኖ ያመጣ ነው የታወቀ ነው። በብሉይ ኪዳን ግን ኤልያስም አንድ ጊዜ ወጥቶ ኤልዛቤት በዛተችበት ጊዜ ተስፋ ቆርጦ ምን ብሎ ነበረ? ከአባቶች ያልበልጥ፣ ውሰደኝ። ሙሴን ስትመለከቱ ከህይወት መጽሐፍ ደምስሰኝ ማለት የእግዚአብሔር ሰዎችም ሆነው ከአቅማቸው በላይ የሆነ ነገር መጥቶ ከአቅም በላይ የሆነ የሚችለው እግዚአብሔር እየመጣ አድኗቸዋል። ዛሬም ያድናል ወይም አድኗል ስንል ጳውሎስ ሊነግረን የሚፈልገው ነገር በአዲስ ኪዳንም ቢሆን እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ከተባለ፣ በምድር ላይ ቻሌንጅ አይኖርም የሚል ክርስትና የለም። ምክንያቱ በአንደኛ ጴጥሮስ ምዕራፍ አንድ ላይ ስትመለከቱ አምስት እና ስድስት ላይ አሁን ቢያስፈልግ በልዩ ልዩ በፈተና ምን አድርጋችኋል? አዝናችኋል አለ። እምነታችሁ በእሳት ተፈትሎ ከሚወጣው ወርቅ ይልቅ ጌታ በሚገለጥበት ጊዜ እሱ ለምስጋና ይሆናል፣ ለክብር ይሆናል፣ ለውዳሴ ይሆናል። አሁን ግን ሲባል በልዩ ልዩ አይነት ፈተና በጥቂት ምን አድርጋችኋል? አዝናችኋል አትሊስት አሁን አዝናችኋል። ምክንያቱ የተበተናችሁ እናንተ የሚደርስባችሁ ነገር ከተጠራችሁበት ጥሪ ጋር ሲታይ ኢምንት ነው ለጥቂት ጊዜ ነው አዝናችኋል ስለዚህ አይደርስባችሁም ሳይሆን ያንን ስታሰቡት ሐሴት ታደርጋላችሁ ምንም እንኳን ከወርቅ አብልጦ ቢፈተን የሚበልጠው ይሄኛው እምነታችሁ እሱ በሚገለጥበት ጊዜ ለክብር እሱ በሚገለጥበት ጊዜ ለውዳሴ እሱ በሚገለጥበት ለምስጋና ይሆናል ሃሌሉያ ስለዚህ አይመጣም ሳይሆን በዚህ ዘመንና በዚህ ጊዜ ጸንተን ለመሄድ የምንችለው ይህንን እውነት ባወቅን ጊዜ ኖ ወይ ይሄ ነገር ትራፕ አያደርገኝም፣ ወይ ደግሞ አያስቀምጠኝም። እግዚአብሔር እኔ ከምችለው በላይ በእኔ ታላቅና ኃይለኛን ነገር ያደርጋል ብለን ተስፈንጥረን እንወጣለን። መጨረሻችን አደለም። የደረስንበት መጨረሻ አደለም። ፈተናው መጨረሻ አደለም። ጠላት የሚነግረን መጨረሻ አደለም። እንደውም አለቀ ተቀበረ ብሎ ሲል ኢየሱስ ትንሳኤ ብሎ ይጀምራል። ጠላት የመጨረሻው ነገር መቅበር ነው የመጀመሪያው ነገር ደግሞ ኢየሱስ ደግሞ ትንሳኤ ብሎ ያሳየናል ኢየሱስ እየተባረከ ከዚህ ጳውሎስ ሊነግረን ሲፈልግ ከአቅማችን በላይ ያለ ልክ ምን አልጎን ከብዶን ነበረ በማን ጳውሎስ ሐዋርያው እሱ በጥላው ለመፈወስ የሚከተሉት ከጨርቁ ለመውሰድ የሚከተሉት እሱ እንደዚህ ያለ ያለ ልክ ከብዶን ነበረ ከዛ በኋላ ሁለተኛ ነገር አይታችሁ እንደሆነ በሕይወት ውስጥ ሰው ነገ የሞተ ዛሬ ስለማ ነገ እንደሚሞት ተስፋ ይዞ ነው የሚኖረው። ስለዚህ በሰው ሕይወት ውስጥ ተስፋ ካለ ነገ እንኳን የሚሞተው ሰውዬ ስለ ነገቅን ያወጣል። እግዚአብሔር ካደረጋቸው ትልቅ ነገሮች አንዱ በሰው ሕይወት ውስጥ የሚሞትበትን ቀን አለማወቁ በምድር ላይ ሕዝቡ በጣም ትልቅ ነገር ነው። ሰው ሁሉ የሚሞትበትን ቀን እያንዳንዱ ቀን ያወቀ ቢሆን ኖሮ በምድር ላይ የሚሆነው ነገር አስቡት። ስለዚህ ነገ የሚሞተው ዛሬ መስራት አይፈልግም። ከነጎዳ የሚሞተው ዛሬ የሆነ ነገር ያደርጋል። በጣም ኪዮስ ነበር በምድር ላይ ቢሆነው፣ ግን የተሰወረ ነው። ግን ሰይጣን ደግሞ በሌላ ቋንቋ ደግሞ ተስፋ የመኖርን ተስፋ ሲወስድ ከባድ ነገር ነው። ሰው ኢምዲየት ተስፋ የቆረጠ ሰው የሚቀጥለው ነገር ራሱን ማጥፋት የተለያየ ነገር ማለት፣ በኑሮ አለመደሰ በብዙ አይነት መንገድ ይገለጣል። ስለዚህ ተስፋን መምታት የሰይጣን ዋናው ትልቁ መሳሪያ ነው። ጳውሎስ ከደረሰ አቅም ከፈተናው ብዛት ተስፋ እስክንቆርጥ ስለምኑ ስለ ሕይወታችን አያችሁ፣ ቻሌንጅ ወይም ፈተና ሲመጣ አቅም ይፈትናል፣ ጉልበት ይፈትናል። ሁለተኛ የማንችለው ከሆነ እንግዲህ እግዚአብሔር የታለ እንግዲህ ጌታ የታለ እንግዲህ የምታመልከው የታለ ማለት ብቻችንን የሆንን እስኪመስለን ድረስ አቅም የሌለን እስኪመስለን ድረስ ምንም ማድረግ እንደማንችል እስኪ በእግዚአብሔርም ከኛ ርቆ የቆመ እስኪ መስለን ድረስ ያደረግ ይችላል ተስፋ ነገር ግን ምንድን ነው የሚለው ከአቅማችን በላይ ያለ ልቅቅብ ነበረ። ይሄ ሁሉ ግን የሆነው በጣም ደስ የሚለው ምንድን ነው የሚለው አሁን፣ ኦፍኮርስ ከአቅማችን በላይ ነው። ኦፍኮርስ እንደ ሰው ተስፋ የቆረጥበት ነገር ነበረ። ግን ይሄ የሆነው ለእኛ ለምናምነው ለተጠጋ ነው ለተደገፍ ነው ይሄ የተፈተነውን የጽናውን የማዕዘን ድንጋይ የሚያምኑ አያፍሩም የተባለውን የምናምን እኛ ኢየሱስ ክርስቶስን አለቱን ያመን ነው እኛ። እኛ ክብር ለኢየሱስ ክርስቶስ እንዲህ ይሆናል። አዎን፣ ሙታንን በሚያስነሳ ክብር ለኢየሱስ ክርስቶስ ይሁን። ማንን በሚያስነሳ ሙታንን በሚያስነሳ አለቀ፣ ተቀበረ፣ ጠፋ የሚባለውን ማውጣት የሚችል ጠርቶ የተገነዘውን መጥራት የሚችል የሌለውን እንዳለ አድርጎ የሚጠራ እሱ ክብር ለኢየሱስ ክርስቶስ ይሁን። ከሞተው አብርሃምና ከሳራ ልጅ የሚያወጣ ይስሐቅን አምጥቶ የሚያስቀው እሱ ያሉ ቢሞት እንኳን አለ አሁን ቢሞትም ሊያስነሳው ይችላል፣ ይስሐቅን አደለ ያለው። ስለዚህ በእምነት ይስሐቅን ለመሰዋት ሄዶ አብርሃም የሌለውን እንዳለ አድርጎ በሚጠራው በእግዚአብሔር አመን አለ። ስለዚህም ጽድቅም ሆነ ተቆጠረለት ባሉ ነገር በእግዚአብሔር ስላመነ ክብር ለኢየሱስ ይሁን። ጳውሎስ አሁን እያለ ምንድን ነው ያለው? አዳነን ሲል ከዚህ ከአቅም ማጣትና ተስፋ ከመቁረጥ አዳነን። እንዴት? ለምንድን ነው ይሄ የሆነው ስትሉ እንደዚህ ነው የሚለው። አሁን ሙታንን በሚያስነሳ ክብር ለኢየሱስ ክርስቶስ ይሁን። ማንን ነው የሚያስነሳው? ሙታንን በሚያስነሳ ከዛስ በእግዚአብሔር እንጂ በራሳችን እንዳንታመን አሜን። ስለዚህ ወገኖች ወይ እኛ ጋር የመጣው ፈተና መጨረሻችን ሳይሆን እኛ ጋር የመጣው ፈተና መጥፊያ ሳይሆን እኛ ጋር የመጣው ቻሌንጅ በራሳችን እንዳንታመን እንጂ መጨረሻችን አይደለም። ከዛስ ሙታንን በሚያስነሳው የፈለገውን አይነት ጥልቀት ቢገባ ሊያወጣ በሚችለው በእግዚአብሔር እንድንታመን እንጂ በራሳችን እንዳንደገፍ ይሄ ሆነ። ሃሌሉያ፣ ክብር ለኢየሱስ። ስለዚህ እኛ ራሳችን ደግሞ የሞትን ድምፅ በውስጣችን ሰምተን ነበረ ሰምተኑ ነበረ። በቃ የሞትን ድምፅ የበሞትን ያህል ነገር በጆሮችን ሰምተን ነበረ ድምፁን ሰምተኑ ነበረ። ነገር ግን ይላል ቁጥር አስርና አስራ አንድ ላይ እርሱ ክብር ለኢየሱስ ክርስቶስ ይሁን። ጌታ ሃሌሉያ። የታመንነው አዎ፣ የተደገፍነው አዎ፣ የያዝነው አዎ፣ አናፍርበትም ያልነው አዎ። እሱ ይህንን ከሚያህል ሞት አዳነን። እንደዚህ ዲፕ ከሆነው ነገር አዳነን። ሃሌሉያ። ለእኛ ከአቅማችን በላይ ነው ካልነው፣ ለእኛ ተስፋ ከቆረጥንበት፣ ለእኛ በጆሮአችን በውስጣችን የሞትን ድምፅ ሰምተናል ነው ለእኛ ይህንን ከሚያህል ሞት ምን አለቀን? አዳነን። አሌሉያ። ከዛስ ያድነንማል። ሃሌሉያ። ይሄ ሁለቱንን ይኸው፣ አንደኛ ከዚህ ከአቃተን ነገር ከአቅማችን በላይ ከሆነ ተስፋ ከቆረጥንበት የሞትን ድምፅ ጀበጆሯችን ከሰማኑ ነገር አዳነን። ለምን ሙታንም በሚያስነሳ በሱ እንጂ በራሳችን እንዳንታመን ይሄ ሆነ ክብር ለኢየሱስ ክርስቶስ ይሁን ከዛስ በኋላ ሲባል ያድነንማል ስፒቸር ማለት ከዚህ በኋላማ እንደገፋለን ከዚህ በኋላማ እንደላደላለን። ከዚህ በኋላማ ደግሞ ቢመጣ እምነት ሆነልን እኮ ለምን በእኛ እንዳንደገፍ ዛሬ አድርጎናልና ነገ የሚመጣው ነገር በእሱ ስለምንደገፍ ያድነናል ስለዚህ አዳነን ያድነንማል አሌሉያ ጳውሎስ እዚህ ቦታ ላይ ቆሞ ሲናገር ስለ ትናንት ሲባል አዳነን ዛሬ ሲባል ይኸው አድኖን ቆመናል ስለ ቆምኩ ነው የምነግራችሁ ስለ ቆምኩ ነው የምመሰክርላችሁ አለሁ ብሎ ይናገራል ነገስ ሲሉት ጳውሎስ ያድነናል። ሃሌሉያ። የአዲስ ኪዳን አቤኔዘራችን ስሙ ለዘላለም የተባረከ ይሁን። አቤኔዘር እግዚአብሔር ረድቶናል ሲሉ ትናንትና፣ እኛም ዛሬ ይኸውና። ኢየሱስ እንደዚህ ይላል ጳውሎስ። ትናንትና ረዳን፣ ዛሬ ይሄው ቆመናል፣ ነገ ሲባል ያድነናል። አቤኔዘር፣ ሃሌሉያ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ወገኖች ሆይ ከአቅም በላይ ለሆነው ከአቅም በላይ የሆነው ጌታ አለ። ተስፋ የሚቆረጥበት ነገር ቢኖር ተስፋ የምናደርግበት ጌታ አለ። ክብር ለኢየሱስ። እንደውም ምንድን ነው የሚለው በቁጥር መጨረሻው ላይ ወደፊት እንድናለን ለማለት ተስፋ ሆነን። ሃሌሉያ ክብር ለኢየሱስ ክርስቶስ። ለመቸው? ለወደፊት ማን ምን ወደፊት ደግሞ እንዲያድን በማን በእሱ ተስፋ እናደርጋለን። ቁጥር አስራ አንድ ወደፊት በማን ተስፋ ታደርጋለን? በሱ ምን አድርጓል? አሁን አሳይቶኛል። ወደፊት ደግሞ በእሱ ይታመናል። ክብር ለኢየሱስ። ትላንት ምስክራችን ነው፣ ዛሬ የቆምንበት ጸጋ ነው፣ ነገ ተስፋችን ነው። ስለዚህ አዳነን አለን ዛሬ ያድነናል። ወገኖቼ ሆይ ዛሬ በብዙ አይነት ነገር ውስጥ ነን ያለነው። ዛሬ በአስቸጋሪ ነገር ለእኛ ከአቅማችን በላይ ነው፣ ለእኛ ተስፋ የሌለው ነገር ይመስለናል፣ ለእኛ በጣም ቻሌንጅ ነው። ሙታንን በሚያስነሳው በእሱ ኃይል እንድንታመን እንጂ መጨረሻችን አይደለም። አድኖናል፣ ትላንት አስታውሱ ቆመናል ዛሬ። ይህንን እናመስገን ተስፋ እናደርጋለን። በሱ በሱ እንመካለን፣ እንደገፋለን። አዳነን ደግሞስ ያድነንማል። አቤኔዘር ከእኛ ጋር ነው። ጸጋ ይብዛላችሁ። ተባረኩ። ዶቅ ጽድቅ